አይዞ አይዞ ወንድማቸው በእውነቱ በጣም አዝኛለሁ። እንግዲህ በአብርሽ እና በሩታ መጣላት በጣም ተጨናንቆ ከልክ በላይ በማሰቡ እስትረስ እና እንግዲህ ጨጓራ ተሟል እንደሰማችሁ ጽጌ እንደተናገረችው ማለት ነው። እውነት አልጋው ላይ ፈልሰስ ብሎ ተኝቶ በጣም የተጎዳ ነው የሚመስለው ማለት ነው። በእውነቱ በጣም ነው እኔ የከፋኝ ማለት ነው። ስትረስ እና ጨጓራ ስለያዘው ማለት ነው። ጽጌ እንደሰማችዋት ስትረስ ነው ብላለች። እስኪ ዳኒሻ አንተስ ምንድን ነው የታመንከው ማለት ነው? ምን ነበር ያመመህ? ወይኔ በላቸው ወይኔ በላቸው ወይኔ። እዚህ ጋር እስትረስ ትላለች ከዚያም መልፋ ደግሞ ጨጓራ ትላለች። አንተ ጭራሽ ቶንሲል ብለህ ታርፈ አለ። ይሁን ግድ የለም። ለማንኛውም እውነት ነው ምላችሁ፣ ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሁኑ። በእውነቱ ዳኒሻ ወደ በሽተኞቹ አልጋ ስለተቀላቀልክ እጅግ በጣም ከልብና አረተይ ቀለማ ተረጋቂ ይሁን፣ ግድ የለም። አሰላሙ አሌይኩም ወራህመቱላ ወበረካቱ፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላ ዘኔ ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረቁልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። እንግዲህ የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የዳኒሻ ቪዲዮ ነው ማለት ነው። እንግዲህ ትናንትና ዳኒ ታሞ በስትረስ እና በጨጓራ ታሞ ሆስፒታል ላይ ገብቷል ብለው እነጽጌ እነ ይሳቅ እና አብርሽ እነ ሩታ መጥተው ነበር ማለት ነው። በእውነቱ በጣም አዝኛለሁ። ዳንሻ ወይም ደግሞ በላቸው እኔ ባወጣሁለት ስም በላቸው ማለት ነው። ደግሞ የአብርሽ ያወጣሁለት ስም ጸድቋል። እናንተ ቲክቶክ ላይ አሸብር ሲሉ ሰማሁት። ጉድ ለካ እኔ ፌመስ ያልሆንኩት እንኳ እኔ ያወጣው ስም ይጸድቃል ማለት ነው። ለማንኛውም የዳኒ ስም ታውቃላችሁ አይደለ? ዳኒ በላቸው ብዬ ነው ስም ያወጣሁለት ማለት ነው። አዎ በላቸው ማለት ነው። እና ትላንትና በእውነቱ በጣም አዝኛለሁ። ጨጓራና እስትራስ ይዞት እንግዲህ ያው ፈልሰስ ብሏል። ደግሞ አልጋው ለየት ያለ ነው፣ በጣም የቅንጦት አልጋ ነው ማለት ነው። እዛ ላይ ተኝቶ ያው ግልኮስ ተሰጥቶት በጣም እየጠጣ ነበር እንደ ጉድ ማለት ነው። አይዞ አይዞ አይዞ በላቸው አይዞ። ለማንኛውም በጣም የተጎዳ ነው የምትመስለው። ዳንዬ ይ ዳንያል ኩንዴ ቀለማት ተረጋጋ እንጂ። እና በላቸውዬ፣ በእውነቱ በጣም የተጎዳ ነው የሚመስለው፣ ነገር ግን ደግሞ ረጽጌ ተያታምታችን ታይ ታይ ስትረስ ይዞታል። በሰሞኑ በነበረው ሁኔታ ስትረስ ይዞት ነው ስትረሱ ጨጓራ አስነሳበታለች ማለት ነው። ከዛ አብሪሽም እንግዲህ ታውቃላችሁ፣ ያልመሰለው ነገር አንዳንድ ጊዜ ያስታውቅበታል አብሪሽ ማለት ነው። በእኛ ጉዳይ ነው ስትረስ የያዘው ሲል፣ አሁ እኛ ታርቀናል፣ ሰላም አውርደናል። እንዴት እስትረስ ያዘው? እንዲህ አብሪሽ እንዴት ነው ስትረስ ለይዘው የሚችለው? አብረ እንትና በላቸው ማለት ነው። እንዲህ እንዴት አይዘውም? እንዲህ አራት ወር በሙሉ ሲያዝረጠሩት እኮ ነው የኖረው ልጁ ማለት ነው። ይሄ ዘረጦ ማለት ነው እናንተን ሲያሸብራችሁ፣ አንተም እያሸበርከን እሱም ሲያሸብር የኖረ ሰው እኮ ነው። ሩታ እናንተ እንደዛው ሲያውካችሁ ሲበጠብጣችሁ የነበረ ሰው ዛሬ ላይ ሰላም ፈጥራችሁ ጋሽ እያስታርቋችሁ የእናንተ ሳቅና የእናንተ ደስታ ሲ ለካ ተሳስቼ ነበረ እንደዛ ለምንድን ነው ያረኳቸው ብሎ እኮ ጸጸት ነው ጸጸት ማለት ነው ተጸጽቶ ነው እንደዚህ እስትረስ የያዘው ማለት ነው እስትረሱ እንግዲህ እናንተ እስትረስና ጨጓራ ይገናኛል እንዴ ይገናኛል እንዴ ጨጓራ ማለት እኮ ከአንገት በታችን ነው ስትረስ ማለት ደግሞ ከአንገት በላይ ጭንቅላት ነው። ኦማይ ጋድ እናንተ አይገናኝም አደለ፣ ሰማይና ምድር ናቸው። ምን አገናኛቸው? ወይስ ከጭንቀት የተነሳ ምግባይ በላይ ለነገሩ ይሳቅም ሲናገር ሰምቻለሁ። ቀለማ ተረጋጊ በምግብ በጣም ደካማ ነው። ጓደኛዬ ምግብ አይበላም፣ ለዛ ነው እያለ ነበር ማለት ነው። እንግዲህ በቃ ከጭንቀቱ የተነሳ በጣም ከማሰቡ እንደዛ ለምን ጦርነት ፈጠርኩኝ፣ እነዚህ ሲስቁ፣ እንዲሁ ሲጫወቱ ፍቅራቸው ደስ የሚል ባልና ሚስት ለምን ለያየኋቸው ብሎ እንግዲህ በጣም ከመጨናነቁ የተነሳ ምግብ ዘግቶት ነው። አዎ ምግብ ሲዘጋው ደግሞ ጨጓራውን የሚፈጨው ነገር አጥቶ ወደ ህመም ዳርጎታል ማለት ነው። ጋሽ ማን ነው በላቸው ማለት ነው። እንግዲህ እንደሰማችሁት ጽጌ በጣም ተጨንቃ ነበር። በእውነቱ በጣም ተጨንቃለች። ለምን መሰላችሁ? ተያይዘው ወደ ቤት ከገቡ በኋላ አብርሽ ምንድን ነው የታመምከው ሲለው እንትን ነው ጨጓራ ነው፣ ጨጓራ ነው አለ ማለት ነው። ጨጓራ ነው የታመ እኖ አረ ቅርታ ቀለማ፣ ተረጋጊ እንጂ ሰከንበል ምንድን ነው የታመምከው ሲል ቶንሲል አለ ቶንሲል ስል፣ ድንግጥ ብላለች። ለምን ሌላ ነገር እየተቀባጠረች ነበር። ምን እየተቀባጠረች ነበረ? እስትረስ እያለች ነበር ማለት ነው። ከዛ መድኃኒቶቹን ማገላበጥ ጀመረ። ማ አብርሃም ማለት ነው። ከጣውላው ላይ አንስቶ ይሄ መድኃኒት ያንተ ነው ያንተ ነው የተሰጠ ምናምን ብሎ ሲያገለባብጠው አንድ ብጫ ከረሜላ የሚመጠጥ ማለት ነው። ጉንፋን ሲይዛችሁ እውነቱ ነው ቶንሲል ሲይዛችሁ ከፋርማሲ ወይም ደግሞ ዶክተሮችም ይሰጧቸዋል ማለት ነው። የሚመጠጥ ነው ቶንሲልን የሚያስለቅቅ ማለት ነው። ከዛ የቶንሲል መድኃኒት ነው አለ እና ከዛ ደግሞ ነጩ መድኃኒት ደግሞ አንስቶ ይሄ ሲል የጨጓራ ነው አለ ማለት ነው። ከዛ ደስ አላት። ካሜራው እንዲይዝ እላትፈለገች ድገመዋለች። ከዛ ጨጓራ ሲል አያ አደለ እኮ ጨጓራ እኮ ነው ያምሟ። ጨንቋታላ፣ ጨንቋታል ሰሞኑም እያወዛገበችን ነበረ። አሁንም ወገብ ወገቧ ምንላት መስሏት ጨንቋት ካሜራው እንዲይዝላት ፈለገች። ምንድን ነው ያልከው አለችው ለዳኒ ማለት ነው። ከዛ መልሶ ደግሞ ምን ተረሳቸው እስትረስ የሚለው ከዳኒ አንደበት አልወጣም ማለት ነው። ማን አስታወሰው ማን ያስታወሰው አብሪሻ ማለት ነው። እኔ የምለው ዳኔ አለው ሲለው፣ ጽጌ እንደተናገረችው ከሆነ በእኔና በሩታየ የተነሳ ስትረስ ይዞታል ምናምን አለችን ምናምን ሲል ጎምለል ብሎ ሀ ምርጡ ነገር አነሳልኝ አይደለም ብሎ ነቄ ብሎ ያው እናንተ እንደዚህ እየተዋደዳችሁ እንደዚህ እየተፋቀራችሁ በእናንተ መካከል በመግባቴ በጣም ተጸጽቼ ባይጸጽት ነበረ አንተ ዘረጦ ዝርጥር ዳኒሻ ማለት ነው። ባይፅፅት ነበረ። የሚገርመው ማለት ነው። አንተ መፍራ ገና እንቅልፍ ያሳጣል። እውነቴን ነው የምልህ። ገና በማታ መቀባጠር ትጀምራለህ። እንዲያው ታያለህ። በማታ ቪዲዮ ቀርፀ ካለቀክልን ማለት ነው። አሁንማ ተገላግላል። በቶንሲልና በጨጓራ እስትረሱ እኮ እንደዚህ አይደለም። እስትረሱ ሲያቀባጠር ነው እኛ የምናውቀው ማለት ነው። ለማንኛውም ያው በመጠጠት በጣም ደስ ብሎኛል። አዎ ጠጠት ውስጥ በመግባት ማለት ነው። ዳኒሻዬ እኔ ግን አሁን ይሄ ነገር ለምን አመጣችሁት ለምን አመጣችሁት? ስትረስ፣ ጨጓራ፣ ቶንሲል፣ በእናንተ ጭንቀት ነው። እናንተ ስትርቁኝ ነው። ይሄማ የሆነ ነገርማ ሳይኖ የሆነ ነገርማ ይሄ ነገር እኔ ፈርቻለሁ። እናንተ አስታውሱት፣ አብርሃም፣ አብርሃም አስታውሱት። ዛሬ ቀን ስንት ነው? ወደ ዘጠኝ ቀን ነው ሰርጉ የቀረው። እናንተ ልጆች፣ ሌላ ነገር ደግሞ አወዛግባችሁ አወሳስባችሁ ሰርጉን እንዳታስቀሩብን። እኛ እኮ እንደ ዘጠኝ ወር እርጉዝ ሰርጉን እየቆጠር እየቆጠር ነው፣ ቆጠራ ላይ ነን። ዳኒ እባከ እንዱ በህግ አምላክ፣ በህግ አምላክ። ለማንኛውም ወደ በሽተኞቹ አልጋ ስለተቀላቀልክልን እጅግ በጣም አድርገን ከልብ እናመሰግናለን። ያው ሰሞኑ በሽተኞቹ ዩቲበሮች ማለት ነው አልጋ ላይ የተኙትን ዩቲበሮች ሰብስቤ ሾርት ቪዲዮ ለቅቄ ነበረ። ከነሱ ጋር ዳኒሻ ጨምረሃለው፣ ችግር የለውም። በቅርቡ ማለት ነው። ለማንኛውም ሰላማችኋል፣ ሀብዛልኝ፣ ወዳችኋለሁ ላይክ ማድረጋችሁን